በስማም ወወልድ ወመንፈስ ቅዱስ አዱ አምላክ በስማም ወወልድ ወመንፈስ ቅዱስ አዶ አምላክ በስማም ወወልድ ወመንፈስ ቅዱስ አዶ አምላክ አሜን። አንድ አምላክ በሚሆን ባብ በወልድ በመንፈስ ቅዱስ ስም አሜን። ጥቅምት ስምንት አረጋዊው አባ መጥራ በሰማዕትነት አረፈ። አባ ሖር መታሰቢያ በዓላቸው ነው። አባ መጥራ አረጋዊ። ይህ ቅዱስ እስክንድርያ አገር የተገኘ አማኒ ክርስቲያን ነው። ጣዖት አምላኪው ዳኪዎስ በነገሰ ጊዜ የጣዖትን ምስል አቁሞ ለምስል ያልሰገዱትን ክርስቲያኖች ሁሉ አሰቃያቸው። ይህም ከሃዲ ንጉሥ ዳኪዮስ የብዙ ሰማዕታትን ደም እንደ ውኃ ያፈሰሰ አረመኔ ነው። ትእዛዙም ወደ እስክንድሪያ አገር ደርሶ የአገሪቱን አማኞች ሁሉ በማሰቃየት ደማቸውን አፈሰሰ። አንድ ጊዜም አረጋዊ አባ መጥራ ክርስቲያን በመሆኑ ተወንጅሎ ወደ መኮንኑ ዘንድ ቀረበ። መኮንኑም አባ መጥራን ለጣዖታቱ እንዲሰግድ አዘዘው። ነገር ግን አባ መጥራ በጌታ

መኮንኑም ለአማልክት ስገድ እኔ ብዙ ገንዘብ እሰጥሃለሁ አለው። ታላቅ ክብርም ማከብራለሁ፣ አለው። አባታችን ግን ቃል ኪዳኑን አልተቀበለውም። ኪዳንና ገንዘብ ካንተ ጋር ወደ ጥፋት ይሂድ አለው። መኮንኑም በዚህ ጊዜ ተቆጥቶ አባ መጥራን ጽኑ ቅጣት እቀጣለሁ አለው። እያለ ቢያስፈራራውም አባ መጥራ ግን ለጌታችን ታምኗልና የመኮንኑን ሐሳብ ተጸየፈው እንዲህም አለው ሰማይና ምድርን ለፈጠረው እግዚአብሔር እሰግዳለሁ እንጂ ድንጋይና ከእንጨት ለተሰሩ ለማያዩ፣ ለማይሰሙ፣ ለማያሸቱ፣ ለማይንቀሳቀሱ፣ ለረከሱ ጣዖታት ፈጽሞ አልሰግድም አለው። መኮንኑም ከአባ መጥራ አንደበት ይህን በሰማ ጊዜ አፈረ። ጥኑ ግርፋትንም አስገረፈው። በክንዱ ከሰቀለው በኋላ ጎኖቹ እስኪሰነጠቁና እስኪበሱ ድረስ በጽኑ ድብደባ አስደበደበው። ነገር ግን ጌታችን ፍጹም ጤነኛ አድርጎ ዳግመኛ አስነሳው። ዳግመኛ መኮንኑ ይዞ ልዩ ልዩ በሆኑ ስቃ

አሰቃየትን በሰለቸው ጊዜ ከከተማ አውጥቶ የከበረች ራሱን በሰይፍ አስቆረጣት። አባ መጥራም ሰማዕትነቱን ፈጽሞ የድል አክሊልን ተቀዳጀ። ከእርሱም ጋር አብረው የተሰየፉ ብዙ ሰማዕታት እንዲሁ የሰማዕትነትን አክሊል ተቀናጁ። የአባ መጥራ ረዴት በረከታቸው ይደርብን፣ በጸሎታቸው ይማረን። ዳግመኛም በዚህ ችለት አባ ሖር መታሰቢያ በዓላቸው ነው። ይኸውም አባ ሖር በምንኩስና ሕይወቱ የተመሰገነ ጽኑ ተጋዳይ ነው። በገዳም ውስጥ በአንድነት በተጋድሎ ሲኖር ቅድስናው ከሁሉ በላይ ሆኖ ለውዳሴ ከንቱ የሚያጋልጠው ሆኖ ቢያገኘው ብቻውን ይኖር ዘንድ ወጥቶ በደው በረሃ ሄደ። በበረሃም ብቻውን በታላቅ ተጋድሎ ብዙ ዘመን ኖረ። የበጎ ነገር ጠላት የሆነው ሰይጣንም በፈተና ይጥለው ዘንድ በግልጥ ታየውና በበረሃ ውስጥማ አንተ ድል ትነሳለ፣ በዚህ ሰው የለምና ጽኑ ኃይለኛ ከሆንክ ወደ እስክንድርያ ከተማ ና ብሎ ተናገረው። አባ ሖርም ከሰይጣን ይህን በሰማ ጊዜ ክብር ይግባውና በጌታችን ኃይል ተማምኖ ወደ እስክንድሪያ ከተማ ሄዶ ለእስረኞችና ለደካሞች ሸዋ በመቅዳት የሚያገለግላቸው ሆነ። አንዲት ዕለት ሦስት ፈረሶች በከተማ ውስጥ እየዘለሉ ሲያልፉ አንዱ ፈረስ አንድን ሕፃን ረገጠውና ወዲያው ሞተ። ያ አባ ሖርን በፈተና ለመጣል የሚፈልግ ሰይጣንም በሰዎች ልብ አደረና ይህን ሕፃን የገደለው የአረመኔ መነኩሴ ነው ብሎ ከሰሰው። አካባቢው ሰዎችም ነገሩ እውነት እንደሆነ ማሰባቸውን አይተው አባ ሖር መጥቶ የሞተውን ሕፃን አንስቶ አቀፈው። በልቡም በመጸለይ ወደ ጌታችን ከማለደ በኋላ በመስቀል ምልክት ከሞተው ሕፃን ላይ አማተበና ከሞት አስነሳው። አባ ሖር ሕፃኑን ከሞት ካስነሳው በኋላ ለአባቱ ሰጠው። ከዚህም በኋላ ውዳሴ ከንቱን በመጸየፍ ከሕዝቡ ሸሽቶ በመሄድ ወደ ባዕቱ ገባ። ሕዝቡም ሁሉ በፈለጉት ጊዜ አላገኙትም። ከዚህም በኋላ አባሆር ጽድቅንና ትሩፋትን በመስራት ብዙ ዘመን እግዚአብሔርን ሲያገለግል ኖሮ በዚህ ችለት አረፈ። ከማረፉም አስቀድሞ ዕለተ ዕረፍቱን አውቆ መነኮሳት ሰዓት ልጆቹን ጠርቶ ሃይማኖታቸውና በምንኩስና ሕይወታቸው እስከ መጨረሻው ጸንተው እንዲኖሩ ከነገራቸው በኋላ ተሰናብቷቸው ነፍሱን ለእግዚአብሔር አሳልፎ ሰጠ። የአባሆር እረዴት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀ ምሮ ላስፈጸመን ላያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይገባል። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ። በድላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ፣ ወደ ፈተናም አታግባት ከክፉ ሁሉ አድነን እንጂ። ይቺ መንግስት ያንተናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽን ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት የአምላክ እናት ሆይ ደስ ይበልሽ። ጸጋን የተሞላሽ ብፅዕት እመቤታችን ቅድስት ድንግል ማርያም ሆይ ደስ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና እምረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ አንድነት የእመቤታችን የቅድስ ድንግል ማርያም አማላጅነት የጻድቃን የሰማዕታት ጸሎት ተራዳይነት የቅዱሳን መልአክ ጠባቂነት ከሁላችን ከህዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።